አቤል እንግዲህ እናቱን አግኝቶ ማናገር እንደሚፈልግ ትናንትና ተናግሮ ነበረ። እንግዲህ ታዲያ ከሉል ጋ ሁነው እንግዲህ ያንን ሙሉ ውክልና እየሰጡኝ የአቤል እናት ናቸው። ድርጅቱ በአቤል እናት ስም ነው ያለው ያለው ግለሰብ እንግዲህ ከአቤል ጋር ፊት ለፊት ተገናኝተን ማለት ነው። ይሁን እና ግን እንግዲህ ያው አቤል ሲጠይቀው ሰውየ ማለት ነው እንግዲህ በስነ ስርዓት የመናገርም ሆነ የማስረዳት ፍላጎት አልነበረውም። ትዕግስታቸውን በጣም እየተፈታታ ናቸው ነበረ። አንተ እንዴት እናትህ አይደለችም ለእናትህ አታስብም እንዴ እናትህን እንዴት ችግር ውስጥ እንድትገባ ታደርጋለህ? ለምን እንደዛ አይነት ነገር ውስጥ ለምን አርፋ አትቀመጥም? ምናምን እያለ ነበር እንግዲህ ሲለው የነበረው ማለት ነው። እኔ ሙሉ ውክልና ተሰጠኝ እንጂ ተጠያቂ አይደለሁም። መጠየቅም መታሰርም ካለባቸው እናት ናቸው እያሉ ነበር እንግዲህ ሲለው የነበረው ማለት ነው። እናም እንግዲህ አቤልም ታዲያ እናት የሆነች እንደው እዚህ ነገር ውስጥ ካለችበት ማግኘት ያለባትን ፍርድ ታገኛለች። ማንም ይሁን ማንም በጥፋቱ ልክ መቀጣት ካለበት ይቀጣል። አንተ እንደዚህ ስላልከኝ እኔ ነገሩን አደባብሽ የምን ብዬ እናቴ ችግር ውስጥ እንዳትገባ ብዬ ብዬ ዝም ብዬ ማልፍ እንዳይመስልህ ነበረ እንግዲህ ስሎ የነበረው ማለት ነው። እናም እንግዲህ እናቱ ማለት ነው የአቤል እናት እዛ ድርጅት ውስጥ እየሄዱ ሲፈርሙ እንደነበረ እንግዲህ ፈርሙ የሚባሉት ቦታ ላይ እየሄዱ ይፈርሙ እንደነበረ ነው እንግዲህ ሲናገር የነበረው። በጣም ያሳዝናል። እኒህ እናት ምናልባትም በማወቅ የሚሆን ባለማወቅ ይሆናል። እዚህ ነገር ውስጥ የገቡት ደግሞ መጠየቅም ያለበት ለዚህ ሁሉ ነገር እያበቃቸው የገዛ ወንድማቸው እሱ እንግሊዝ ሀገር ተቀምጦ እህቱን እህቱን እንደዚህ አይነት ውስጥ ማስገባቱ የምር በጣም ያሳዝናል። የገዛ እህቱን ወንጀለኛ ተብላ እንድትባል እዚህ ነገር ውስጥ ማስገባቱ የምር በጣም ክፉ ነው። በጣም ክፉ ነው። እህትን ያህል ነገር እንደዚህ አይነት ነገር ውስጥ አስገብቶ ችግር ውስጥ እንድትወድቅ ማድረግ በጣም ከባድ ነው። የምር ጨካኝና አረመኔ ነው። ምንም ከአቤል ጋር ቢጣላም እንኳ ይሄን ነገር ማድረግ አልነበረበትም። በገዛ እህቱ ላይ እንዴት እንደዚህ ያደርጋል? ሰላም አሌይኩም ወረመቱላ በረከቱ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ተመልካቾች የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንግዲህ በሌላ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። ነባር ቤተሰቦችም ቪዲዮን ሲጀምሩ ላይክ ሼር እያደረጋችሁ ፕሊስ፣ እውነት ላይክ አድርጉ እስቲ አይከፈልበትም። ወላይ ላይክ አድርጉ። የእናንተ ላይክ ደግሞ ያው ለሌሎች ተደራሽ እንዲሆን ያደርግልኛ ቪዲዮ እንዲታይ ያደርግልኛ ማለት ነው። ጠይብ እስቲ እንረዳዳ፣ እንተጋገዝ። ግዴላችሁም፣ እውነት አንጨካከን ማለት ነው። እና ማለትም ዛሬ እንግዲህ ዥላችን የመጣሁት ጀግናው ነበልባል ማለት ነው። እንግዲህ ያው የደረሰበትን ሁላችንም እናውቃለን። እንግዲህ ይህ ድርጅት በውስጡ ሌላ ነገር ሆኖ ሳለ፣ ከላይ ደግሞ በበጎ አድራጎት የሚታወቅ ድርጅት ነው። እንግዲህ አቤል እንደተናገረው በውስጡ የስድስት ስልሳ ስድስት እንትን የሚል ወጣቶችን በየክፍለ ሀገሩ እየሄደ ሴቶችን ወንዶችን እየሰበሰበ የስድስት ስልሳ ስድስት አባል እንዲሆኑ የሚያደርግ ነው ማለት ነው። እዛ ከገቡ በኋላ እንግዲህ የሚሰጣቸው ስልጠና አለ። ያን ስልጠና ከወሰዱ በኋላ የሚያሰማራቸው ወደ ወንጀል ስራ ነው ማለት ነው። ሰው ይገላሉ። ሰው ይገላሉ። የዛ ሰው አሻራ እንዳይገኝ ያጠፋሉ ማለት ነው። በቃ እንዲዘርፉ ሰው እንዲገሉ ነው እንግዲህ ስልጠና የሚሰጣቸው ማለት ነው። ስልጠና ከተሰጣቸው በኋላ ሁሉንም በየቦታው ወንጀል እንዲሰሩ ያደርጓቸዋል ማለት ነው። ይህ ሰውዬ ግን ድርጅታችንን እያጠለሸችው ነው ድርጅቱ በጎ አድራጎት ነው የሚሰራው በየክፍለ ሀገሩ ስራቶ ያለውን ወጣት እናመጣለን ስልጠና ይሰጣቸዋል ከዛም በኋላ ወደ ተወለዱበት ቀየ ሂደው የራሳቸው የሆነ ነገር ተከፍቶላቸው ያንን እንዲሰሩ ነው የሚደረገው ነበረ እንግዲህ ሲል የነበረው ይህ ሁሉ ውሸት ነው እውነት አይደለም እና የአቤል እናት እንግዲህ ፈርሚ የሚባሉበት ቦታ ላይ እየሄዱ ዝም ብለው እዛ ቦታ ላይ እንደሚፈርሙ ነው እንግዲህ ሲናገር የነበረው እንግዲህ አስቡ እኒህ እናት ተገደውም ይሆን ወደውም ይሆን እዛ ጋር እየተሰራ ያለውን ውስጡን ጠለቅ ብለው ስለማያውቁ እንጂ እውነት ቢያውቁ ይሄን ነገር ያደርጋሉ ተብሎ ለመገመት ይከብዳል። የምሬን ነው ማለት ልጃቸው እንደዚህ ለእውነት ለሀቅ ለፍትህ እዛ እየተጎዳ እየተሰቃየ ላለው ህዝብ እየደረሰ ወንጀለኞችን ለህግ እያቀረበ ፍትህ ማግኘት ያለበትን ፍትህ እንዲያገኝ እያደረገ እየሰራ ያለ ልጅ እናት ናቸው። ልጃቸውን ለእውነት ለሀቅ ቁሞ እንደዚህ እየለፋ እየደከመ እንዴት በጎን እሳቸው እንደገና እዛ ነገር ውስጥ ገብተው ይህን ነገር ይሰራሉ ብሎ መገመት ይከብዳል። እኒህ እናት ምናልባትም በማወቅም ቢሆን ባለማወቅ ሊሆን ይችላል፣ አይታወቅም። መጠየቅም ካለበት ይህ ወንድም የተባለው እሱ እንግሊዝ ሀገር ተቀምጦ እህቱን እንደዛ አይነት ውስጥ ማስገባቱ በጣም ባለጌ ነው። የምር በእድሜም አሁን ትልቅ ሰው ናቸው። እንዳየናቸው ከሆነ ፊታቸውን ባይታይ ቢሸፈንም ያስታውቃሉ። ታዲያ በዚህ እድሜያቸው እናት እንደዛ አይነት ወንጀል የሚሰራበት ድርጅት ውስጥ የዚህ ወንጀል የሚሰራበት ድርጅት ባለቤት ናቸው፣ ስሙ በሳቸው ነው ቢባል እኔ የምር ለማመን ይከብዳል ይከብዳል። ይሄን ሁሉ እንግዲህ እያስደረጋቸው ያለው ወንድማቸው ነው። ምን አይነት ክፉ ሰው ቢሆን ነው በእህቱ ላይ እንደዚህ እንደዚህ አይነት ጣጣ ውስጥ እንደዚህ አይነት ችግር ውስጥ የሚያስገባቸው? ምንም ያህል አቤል ጋር ቢጣላም ስጋው ነው አይደል እንዴ? እንዴት በዚህ ልክ እንግዲህ ሀስቡት አቤልን እስከ ማሳሰር አቤልን እስከ ማስገደል የደረሰው እንግዲህ በዚህ በእናቱ ስም ባለው ድርጅት ውስጥ ያሉ ሰዎች ናቸው። እንግዲህ አቤልን ለመግደልም ሆነ ለማሳሰር እንትን ሲሉ የነበረው ማለት ነው። ይሄ ሁሉ በማን ነው? በዛ አቶ መኮንን በሚባለው ኑሮውን እንግሊዝ ሀገር ባደረገ በአቤል አጎት ማለት ነው፣ በራሱ አጎት ነው ይሄ ሁሉ ነገር እየተካሄደ ያለው ማለት ነው። እና አቤልም እንግዲህ በዚህ ሁኔታ ላይ ሆኖ እናቱን ማናገር እንደማይችል ነው እንግዲህ እናቱ እየመጡ መሆኑን ሲያውቅ ጥሎ ወጥቶ ሄደው ማለት ነው። ታዳሉ ልም እንግዲህ እየጠራ ናቸው እኮ አንድ ላይ ሁነን ልንጠይቃቸው ነው አይደል፣ እንዴ ለምን ወጥተ ትሄዳለ? ሲለው አይ እኔ መቋቋም አልቻልኩም፣ አንተ ጠይቃት ነገሩን እንትን ካልክ በኋላ ቢጠና መለሳለሁ፣ ካልሆነ በስልክ አናግራታለሁ ብሎ እንግዲህ ጥሎ ወጥቶ ሄዷል ማለት ነው። የምር በጣም ይከብዳል ማለት ያልገመተው ያላሰበው የዚህ የድርጅት ባለቤት እናት ናት ሲባል፣ አስቡት እስቲ። በጣም ከባድ ነው፣ በጣም ማለት ነው። እውነት እኒህ እናት እዛ ድርጅት ውስጥ እጃቸው ካለበት ለልጃቸው ማሳወቅ መንገር ነበረባቸው፣ እንዲህ እንዲህ ነው ብለው ማማከር ነበረባቸው። በቤተሰብ መሀል ምንም አይነት የተደበቀ ነገር ሊኖር አይገባም ነበር። በግልጽ መነጋገር አለበት፣ ቤተሰብ ለቤተሰብ ማለት ነው። ምክንያቱም አንድ ባመጣው ጣጣ ለሌላውም ይተርፋል፣ ጥሩ አይደለም ማለት ነው። እና የምር እኔ በጣም ነው ያሳዘነኝ፣ አቤል ማለት ነው። እሱ እየለፋ እየደከመ ይሄን ነገር ለማስቆም እንትን እያለ እዚህ ጋ ደግሞ የድርጅቱ ባለቤት እናት ናት ሲባል፣ አስቡት። በጣም ለማመን በጣም የሚከብድ ነገር ነው ማለት ነው። አንዲት እናት ማለት ነው ልጆቿ ገና ተማሪ ናቸው። አንድ ሴትና አንድ ወንድ ነው። እነዚህ ልጆች ብር እያመጡ ለእናታቸው ይሰጧታል። በጣም በርካታ ብር ማለት ነው። ከየት ነው የሚመጣው? ከየት ነው የምታመጡት? ከየት ነው ምንድን ነው ብላ ስጠይቅ የወላይ ስራ ሰርተን ነው ምናምን ይሏታል ማለት ነው። እና ለማሳመን ይሞክራሉ። እናት ግን ምንም አልተዋጠላትም። አልተዋጠላትም በጣም ብዙ ብር ነው እያመጡ የሚሰጧት ማለት ነው። ከዛ ምንድነው ያደረገችው? ይሄን ነገር እንዴት ነው ምንድን ነው ብላ ማጣራት ውስጥ ነው የገባችው፣ ለማጣራት ማለት ነው። ከዛ ጋዜጠኛ ጠርታ ለጋዜጠኛ ሁሉንም ነገር ነገረችው። ልጆቼ ገና ተማሪዎች ናቸው። ተምረው እንኳ ትምህርት ጨርሰው ስራ ይዘዋል ደሞዝተኛ ናቸው ብዬ እንዳልል። ስለዚህ ይህንን ገንዘብ ከየት እንደሚያመጡት አላቅም። እያመጡ በርካታ ገንዘብ ይሰጡኛል። ከየት ነው ብዬ የምስጠይቃቸው የኦንላይን ስራ ጀምረን ነው ምናምን ብለው ይሉኛል። እኔ ምንም የተዋጠልኝ ነገር የለም እንዲት ታጣራልኝ እፈልጋለሁ ብላ ስልክ ቁጥራቸውን ትሰጠዋል። ለዛ ለጋዜጠኛ ማለት ነው። ያም ጋዜጠኛ እንግዲህ በቴሌግራም ጉርብ ከፍተው እንትን ሲሉ አገኛቸው ማለት ነው። ምንድን ነው እነዚህ ልጆች የስድስት ስልሳ ስድስት አባል ሆነው ወጣቶችን እየመለመሉ ወደዛ ካስገቡ ገንዘብ ይከፈላቸዋል። እና ያንን ነው እንግዲህ እየወሰዱ ለእናታቸው ሲሰጧት የነበረው ማለት ነው። ታዲያ እንግዲህ ይህም ጋዜጠኛ መረጃዎችን ካሰባሰበ በኋላ ወስዶ አሳያቸው። ማለት ነው እናትና አባት አንድ ላይ ቁጭ ባሉበት ወስዶ ሲያሳያቸው፣ እናት አበደች። በቃ ያንን የሰጧትን ገንዘብ አውጥታ በተነችው። ከነ ገንዘባችሁ ከነ ብራችሁ ውጡልኝ አለቻቸው። ለቃቅሙና ያዙና ውጡልኝ። እኔ እንደናንተ አይነትም ልጅ የለኝም። እኔ እንደናንተ አይነትም ልጅ አላሳደግኩም። ወጡልኝ አይናችሁን ማየት አልፈልግም፣ ብላ ጉልበታቸው ላይ ወድቀው ቢለምኗቸው ቢያለቅሱ ምን ቢሉ እንደው ጭራሽ አሉ ወላጆች፣ እንደው ጭራሽ አንፈልግም እንደናንተ አይነት ልጆች የሉ ነው፣ ወጡ ብለው አባረሯቸው እና ገንዘብ አምጥተው ሲሰጧቸው ወላጆችም ከየት እንደሚያመጡ እንዴት እንደሆነ በደንብ ማጣራት መጠየቅ አለባችሁ። በጣም ከባድ ነው አሁን ላይ ማለት ነው። የምሬ ነው የምላችሁእና አላህ ሀገራችንን ሰላም ያደርግልን። ከእንደነዛ አይነቶች አላህ ይጠብቀን ሁላችንንም ማለት ነው። በውጭ ሀገር የሚያደርጉትን አስጠያፊ ድርጊት ነው እንግዲህ ሀገራችን ላይ አምጥተው እያካሄዱ ያሉት ማለት ነው። ከላይ ጥሩ ነገር የሚሰሩ መልካም ነገር የሚያደርጉ የበጎ አድራጎት እንትን አስመስለው ውስጡ ግን ሌላ ነገር ይገርማል። ብቻ ግን ማለት ነው በሰይጣን የሚያመልኩ ሕዝባችንን ወደ አልሆነ ወደ ሰይጣናዊ አምልኮ እየወሰዷቸው ነው የሚገኙት ማለት ነው። እዛ ከገቡ በኋላ ደግሞ ነገሩ የገባቸው እየሆነ ያለው ነገር ግራ ያጋባቸው ሰዎች ተመልሰው እንወጣለን እንኳ ብለው ሲሉ እንዴት እንደሚያደርጓቸው እየተያዙ እየተናገሩ ነው። ፓላራይዝ እያደረጉ አውጥተው ጎዳና ላይ እንደሚጥሏቸው እንደሚገሏቸው ነው ሲናገሩ የነበረው ማለት ነው። እንግዲህ የዛ የታምራትን እናት የገዛ ልጇ የገዛ ልጇ እንግዲህ ፓላራይዝ እንድትሆንና ጎዳና ላይ እንድትጣል አድርጓታል። እንደገና ለአቤል ደውላ ነው አቤል ሄዶ ከወደቀችበት አንስቶ ሐኪም ቤት አስገብቶ እንድትታከም ካደረገ በኋላ እንደገና ወደ ቤቷ ወስዶ ያስገባት ማለት ነው። የገዛ ልጇ ማለት ነው። አሁን ላይ በጣም ከባድ ነው። የምር አላህ ከእንደዚህ አይነት ሁላችንንም አላህ ይጠብቀን። ሀገራችንን አላህ ሰላም ያደርግልን። እውነት እየሆነ ያለው ነገር በጣም ነው የሚያሳዝነው። እናላችኋለሁ ውድ ተመልካቾቼ፣ በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱ ማለት ነው።